ዛሬ የብሩኬ የብሩኬና የሀይሚ የርቅ ቀን ነበረ። ግን ሀይሚ ከርቁ በኋላ አንድ ነገር የተናገረችው ነገር አለ። ምን ተፈጥሮ ነው እንደዛ ልትናገር የቻለችው? ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ አበረታቱኝ። እንግዲህ ያው ሰሞኑን የነበረው የሀይሚና የብሩኬ ሰጣ ገባ በጣም የሚደብር የሚያስጠላ ነበረ። ያው ብዙ ሰውም ተጨንቆ ነበረ ማለት ነው። ነገር ግን እንግዲህ ፍጼ መጥቶ በመካከል ሁለቱንም ወዳሉበት መልሷቸዋል። እግዚአብሔር ይመስገን። ለእሱን በጣም ደስ ይላል። ሁሉም ሰው ተደስቷል ማለት ነው። በእርቃቸውና እውነተኛ ፍቅር ይፈተናል። ያው ፈተናው እየበዛ ቢሆንም ነገር ግን የሀይሚና የብሩኬ መለያየት ዘበት ነው፣ የማይለያዩ ሰዎች ናቸው ማለት ነው። ዞሮ ዞሮ አንድ ናቸው ብቻ በጣም ተደስተናል ሰላም ስለወረደ ማለት ነው። እና እንግዲህ ሀይሚ አንድ መልዕክት ያስቀመጠችው መልዕክት አለ ማለት ያው ከርቁ በኋላ እንግዲህ ቅድም ስትናገር የነበረው ምንድን ነው ስለ ፋሲል ያው መቀመጫ ታጥቶኛል እያለች ነበረ። እና ማለት እየደወለም እንደገናም ደግሞ በቴክስትም ያልሆኑ ያልሆኑ ነገሮችን እየጻፈላት ነው ያላሁንን ማለት ነው። ፋሲል ስራውንም አላቆምም። እንግዲህ በጣም ስለተናደደ እና ስለተበሳጨ ፋሲል ምንድን ነው መሰላችሁ? ሀይሚ ከሱ ጋር እንደማትሆን ከብሩኬ ጋር ብትለያይም እንኳ ከእሱ ጋር እንደማትሆን በደንብ ተረድቶታል ማለት ነው። ስለዚህ በምንም አይነት መልኩ ይሁን የሁለቱን ህይወት ማበላሸት ብቻ ነው የሚፈልገው እና ማለት እንግዲህ ሰላሙ ነዋል፣ እርቅ ወርዷል። ግን ሀይሚ አንዳንዴ ይቅርታ መጠየቅ ችግሩን ያብሰዋል ብላለች እና ይሄ ብዙ ሰው ያው ከብሩኬ ጋር አድርጋችሁ እንዳታስቡት ለማለት ያክል ነው። ከብሩኬ ጋ እግዚአብሔር ይመስገን ሰላም ናቸው አሁን ላይ ማለት ነው። ነገር ግን ይሄ መልእክት በእርግጠኝነት ሁኝ የምናገረው ለፋሲል ነው፣ ምክንያቱም አላርፍ ስላለ ማለት ነው። ቅድም እንደውም ቴክስትን ማሳየት ትችላለው የሚለኝን የሚናገራቸውን ነገሮች ማሳየት ይችላለው። በይ ጊዜው ነው የሚደውለው እያለች እያወራች ነበረ፣ ለነፍጼ ለነብሩኬ ማለት ነው። ስለዚህ የኔ ደግሞ ማለት ነው፣ ሀይሚ፣ ለምንድን ነው ስልኩን ብሎክ የማታደርጊው እንዴ? ይሄ ሰውዬ እኮ ሊያርፍ አይችልም ከዚህ በኋላ እንዳውም ገና እየደወለ ሊያገኛችሁላ ነው የሚፈልገው። ብሩኬን ዝቶበታል አንደኛ ነገር፣ ነገሮችን እያመቻቸው ነው እንጂ አለቀውም እያለ ነበረ። እና ስለዚህ ሁላችሁም ብሎክ አድርጉት ማለት ሰውን መሸሽኮ ፍራቻ አይደለም በቃ ራስን ችግር ውስጥ ላለመክተት እስከሆነ ድረስ ይሄ ደግሞ ግዴታችን ነው። ራሳችን ችግር ውስጥ ላለመክተት መቆጠብ፣ መጠንቀቅ የእኛ ግዴታ ነው እና አሁን እንደዚህ ሲታረቁ ደግሞ ልጁ ጭራሽ እንዳለ ደሞ ነው የሚፈላው። ስለዚህ ልጅቷን በምንም አይነት አጋጣሚ በጣም ሊረብሻት ነው የሚፈልገው ማለት ነው። እና ይሄ መልዕክት ለፋሲል የተቀመጠ ነው የረብሸ ስለሆነ አሁንም ስልኩን ብሎክ አድርጌ ሀይሚ ነው ማለት የምችለው ማለት ነው። ምክንያቱም እንደዛ ካልሆነ በጣም ከባድ ነው። በይጊዜው የደወለ ሰላማቸውን ነው የሚያደፈርሰው ብዬ አስባለሁ እና ከብሩኬ ጋር የተገናኘ ከብሩኬ ጋር የተያያዘ እንዳይመስላችሁ። ወርቅም በሳት ተፈትኖ ነው ወርቅ የሆነውና እውነተኛ ፍቅር ደግሞ ፈተና ይበዛበታል። ነገር ግን ትክክለኛ እውነተኛ ፍቅር እስከሆነ ድረስ ያን ፈተና ተቋቁሞ የማለፍ አቅም አለው እውነተኛ ፍቅር። ስለዚህ የእነ ሀይሚ እና የእነ ብሩኬ ፍቅር ሊፈተን ይችላል። በጣም ተፈትኗል። ለወደፊትም ነገር ግን ዞሮ ዞሮ መጨረሻው አንድ ነው ማለት ፈልጋለው። እና ያስቀመጠችው መልእክት ከብሩኬ ጋር እንዳተያዩት ያው ብዙ ጊዜ የሆነ ፖስት ሲፖስቱ ወይ ከብሩኬ ጋር ወይ ከሀይሚ ጋር የምናያይዘው ነገር አለና ይሄ ግን ለፋሲል ነው። ፋሲል ደግሞ በቃ ሰው በቃ ሲልህ ብትመከርና ብታቆም መልካም ነው። ከዚህ በኋላ እነዚህ ልጆች ባትበጠብጣቸው፣ በህይወታቸው ባትገባ ተዋቸው፣ በቃ ህይወታቸውን የኖሩበት እዴ። ፍቅር በግዴታ የሚመጣ ነገር የለም።